እግዚአብሔር ልጁ ኢየሱስ ክርስቶስን በሚገርም ሁኔታ ላያችሁ ላይ እንዲገልጥ የምታስቡ ከሆነ ዛሬ አንድ ነገር ልበላችሁ፣ እግዚአብሔር የሚገርም ካራክተር ይስጣችሁ። ማንነታችሁ ሲሠራ እግዚአብሔር በእናንተ ለመግለጥ ራሱን ወደ ኋላ አይልም። ዛሬ ማንነታችሁ ሲሠራ፣ እየታመማችሁ ላላችሁ፣ በመከራ ውስጥ እያለፋችሁ ላላችሁ፣ በጭንቀት ውስጥ እያለፋችሁ ላላችሁ፣ ጠዋትም ማታም እንባችሁ ምግብ የሆናችሁ ሰዎች በጭንቀት ሰው ሁሉ ሪጀክት እያረጋችሁ ያላችሁ ሰዎች፣ ሰው ሁሉ እየጠላችሁ ያላችሁ ሰዎች፣ ከመሬት ተነስቶ ሰው ስለ እናንተ መልካም ሳይሆን መጥፎ እያወራባችሁ ያላችሁ ሰዎች ሰው ብድግ ብሎ እናንተን አይቶ መልካም አርጋችሁለት ነገር ግን ክፉ እየመለሰላችሁ ላላችሁ ሰዎች ዛሬ እንኳን ደስ ያላችሁ መልእክት አለኝ። እግዚአብሔር የእናንተን ካራክተር እየሰራው ነው። እግዚአብሔር ትግስታችሁን እያሰፋው ነው። በመገፋት ውስጥ ሰውን ይቅር ማለት እንዴት እንደምትችሉ እያስተማራችሁ ነው በመጣ ቃላት ውስጥ ሰውን እንዴት መውደድ እንደምትችሉ እግዚአብሔር እያስተማራችሁ ነው። ይሄ ሲሆንባችሁ እከሻችሁን እየወጠረ ልባችሁን እያሰፋ ነው። ስለዚህ ዛሬ ቅዱሳን፣ ይሄ ልላችሁ ወዳለሁ። ባህሪያችሁን እግዚአብሔር ሊሰራው ሲወድ ያማል። ድንጋይ ቅርጽ ሊይዝ ስታዩ ያማል። ይሄ ድንጋይ እንደሚያምር አይታችኋል አደለ? ምናልባት ግን እንደዚህ ውብ ሆኖ እንዲቀመጥ ብዙ ድንጋይ ብዙ መዶሻ አርፎበታል። ጣሟል፣ ተሰንጥቋል፣ ተፈልቅቋል። ብዙ ነገር ከውስጡ ወጥቷል። እንደዚህ አይነት ህመም ውስጥ እያላችሁ ከሆነ ኢየሱስን ከሙታን ያስነሳው ያ መንፈስ እናንተ ውስጥ ገብቶ ታምር ሊሠራ ጊዜው ቅርብ ነው። ስለዚህ ሁላችንም ከኢየሱስ እንማር። የኀጢአተኞች ወዳጅ፣ የአመንዝራ ወዳጅ፣ የድሃ ወዳጅ የተባለው ኢየሱስ እኛም ከእሱ እንማር። መውደድን እንማር። ይቅር ማለትን እንማር። መተውን እንማር። ወዳችኋለሁ።